ሰላም ጤና ይስጥልኝ። ውድ የሀሁ ፊደል ሚዲያ ቤተሰቦች እንደምን አላችሁ? ላይክ ሳብስክራይብ ስለምታደርገው ከወዲሁ እያመሰግን፣ ዛሬ ደግሞ አንድ መልካም አስተዋይ ወጣት ከትግራይ አካባቢ ለጠቅላይ ሚኒስትር ዶክተር አብይ አህመድ እና ለትግራይ አባቶች መልእክት ያስተላልፋል። አዳምጡት ወደ መልእክቱ። በዚህ ሰዓት ከፖለቲከኞች ይልቅ የኢትዮጵያን ሰላም ጭልም ያደረጓት የትግራይ ካህናት ናቸው። ደብረጽዮን ጦርነትን ሲመክር ተው ማለት ሳለባቸው እነሱ ግን ጭራሽ ደብረጽዮንን እንደ አምላክ ያዩታል ህዝቡ ደግሞ ካህናት በተስማሙበት እሱ መስማማት ግዴታው ነው ምክንያቱም የሚያውቀው እነሱን ነዋ በእግዚአብሔር ቦታ እነሱን ተክቷቸዋል ጭራሽኮ በቤተክርስቲያን በጦርነት የሞቱን ሰማዕታት እያሏቸው ነው ሰማዕታት ናቸው ተብለው በቤተ ክርስቲያን የተለያየ ነገር እየተደረገላቸው ነው። ታዲያ ህዝቡ ምን ያድርግ? ካህን ያለው መስማት ግዴታው ነው። ምክንያቱም ያስተማረው ያ ካህን ነው። ስለዚህ የትግራይ ሰላም ጨለመች፣ የኢትዮጵያ ሰላምም አጨለሟት፣ የኤርትራ ሰላምም አጨለሙት። ሰላም ይመጣ ዘንድ በዚህ ትልቅ መለያየትን ሊኖር ይገባል። በካህንና በመንግስት አካላት መለያየት ሊኖር ይገባል። ሁሉም የየድርሻውን መያዝ አለበት እንጂ በጦርነት የሞተው ሁላ ሰማዕት እያልክ ጦርነትን ከእግዚአብሔር ጋር እያስተሳሰርክ ጥፋትና መዓት ታመጣለህ እንጂ መቼም ቢሆን ሰላምን አታይም። እናንተ በጦር መሳሪያ ራሳችሁን ጀግና አድርጋችኋል። እሺ የእግዚአብሔር ድርሻስ? እናንተ ለእግዚአብሔር እንቀናለን መንፈሳዊያንን የምትሉ የትግራይ አባቶች ቶሎ ራሳችሁ ከፖለቲካ ልዩና፣ ህዝቡም ከፖለቲካ ለይታችሁ ለጾም ጸሎት አሰልፉት። ያ ባይሆን ግን ህዝቡም እናንተም ከፖለቲከኞች ጋር ታልቃላችሁ። እግዚአብሔር ጥቂት ሰዎችን በደመና ውስጥ ከልሎ ለራሱ ያስቀራል። ህዝቡን ከፖለቲካ ካላዳናችሁ ለእግዚአብሔር መቅናታችሁ የቱ ጋ ነው? ስለ ሰላም መስበካችሁ ስየቱ ጋ ነው? ጥቅማችሁ ስየቱ ጋ ነው? አሁን እኮ ህዝቡ ሁላ በፖለቲከኛ እንደታወረ እንጂ አንድ እንኳን መንፈሳዊ መሪ እንዳለው አይደለም። ያ ሁል ገዳም አለ ምን ያደርጉላል? ከሮማ መጥተው የመሰረቱት ገዳም ላንተ ምን ይጠቅማል? እስከ ዛሬ ህዝብህን አድን? እነሱ አይጠቅሙም እያልኩ አይደለም። ዝም ብለ በሌለበ መመካት በባዶ ገዳም አለ እዛ፣ ገዳም አለ እዛ፣ ገዳም አለ እዚህ፣ ገዳም አለ። ገዳሙ ምን ተጠቀምክበት? ነው ገዳም ጦርነት ነው የሚሰብከው? ከጦረኛና ከሰልፈኛ ከነገስታት አባቶቻቸው ተለይተው መጥተው ገዳም ከትመው እኮ ነው መልካምን ያተረፉ። አንተ ግን ከጦረኞች ጋር እየተሰለፍክ የእነሱን ገዳም ላንተ ምን ያደርግላል? ስም ብቻ ነው የሚሆንልህ። በትግራይ ውስጥ ያሉ ገዳሞች ሁሉ ለትግራይ ሕዝብ ካላዳኑት፣ እነዛ ገዳሞች ለትግራይ ሕዝብ ጥቅማቸው ምንድነው ነው? ጭራሽ ለመንግስት ግን እየጠቀሙት ነው። ለቱሪስት ምናምን እያለ ማለት ማባበያ ለገንዘቡ ከዛ ከቱሪስት መዝገብ የተገኘ ብር ለጦርነት ያሰልፈዋል እንጂ ገዳም እኮ ከገዳም የተጠቀመ ማንም ሰው የለም። በዚህ ሰዓት ገዳሙ ዝም ብሎ ለመንግስት መጠቀሚያ ሆኗል። እየተጃጃልን ነው ጎበዝ። በጣም የሚያመው ጉዳይ ጳጳሱ ሀገረ ትግራይ ሲል ነው። እነዚህ ሰዎች አሁንም በድንበር አጋጭተው ህዝቡን ወደ ጦርነት ሊመሩት ነው። አላማቸው መስቀል ተሸክመው ፖለቲከኞች፣ ቤተሰብ ድንበር ያበጀልን እኮ ክርስቶስ ወይ ክርስትና አይደለም ፖለቲካ ነው። ለአገዛዝ እንዲመቻቸው ነው የከፋፈሉት። ክርስቶስ የተሰቀለው እኮ አገራችንና ወገናችንን ያስወስድብናል ተብሎ ነው። እሱ ክርስቶስነትን ለተቀበለ ለሳምራዊም፣ ለሮማዊም፣ ለአይሁዳዊም፣ ለግብጻዊም ለኢትዮጵያዊም እኩል ነበር። ክርስቶስ ክርስትናን ሲሰብክ ያለ ዘር ያለ ቦታ ያለ ቀለም ልዩነት በክርስትናችን ተዛምደን ተሳስበን እንድንኖር ነው። እነዚህ ግን የክርስቶስ መስቀል ተሸክመው ስሙን አስነቃፊዎች የእግዚአብሔር ጠላቶች ሆነው ማለት ነው። በድንበር ከልለው ሕዝቡን ወደ ጦርነት ሊመሩት ነው እና በጣም ያማል። በሕዝቡ መሀል ገብታችሁ ሰይፍን ካላወገዛችሁ ክርስቲያን እርስ በርስ እያጋጨው ያለ የድንበር ጉዳይን ካላስወገዳችሁ፣ ዘረኝነትና ዝርፊያን ካልተጸየፋችሁ በስተቀር የእግዚአብሔር ካህናት ልትባሉ ህዝቡ ከምን ልትጠብቁት ነው? ከፖለቲከኞቹስ በምን ልትሻሉ ነው? ክርስትና ከነዚህ ፈጽሞ የተለየ እንደሆነ ከዘረኝነት፣ ከዝርፊያ፣ ከሰይፈ ከብሔርተኝነት የወጣ እንደሆነ ለህዝቡ ካልነገራችሁ ለህፃንና ለእናቶች ምን ልትጠቅሟቸው ነው? ህፃኖች መልስ ይፈልጋሉ። ለምንድ ነው እየሞትነው ያለነው ይላሉ እኮ። እናቶች ያለቅሳሉ። ወጣቱ ደግሞ እየጎረፈ ነው ለጦርነት በየክልሉ ተመሽጋችሁ፣ ስኖደሷን ብትንትና አርጋችሁ በብሔር የተደራጃችሁት እናንተ ጳጳሶች ጥቅማችሁ ምንድ ነው? ስነዶስን በመለያየት እኮ ቤተ ክርስቲያን አታድግም። ቤተ ክርስቲያን እየበተናት ያለ የፖለቲካ ጉዳይ ነው። የድንበር ልዩነት፣ ዘራፊነት፣ ጽንፈኝነት ነው። ስለዚህ እነዚህን ማስወገድና ቤተ ክርስቲያን አንድ ማድረግ ነው የሚጠቅመው ወይስ በብሄር ተደራጅተ ስነዶስን ማደራጀት፣ ከዛ ሌላ ቦታ ያለ ክርስቲያን አያገባኝም ማለት ነው። ራስህን በደንበር መከለል በፖለቲከኛ እጅ መግባት ነው ለናንተ፣ ጠባቅነታችሁ እረ ትክክል አደለም ወገን። እኔ እኮ በናንተ በእናንተ ልናገር ፈልጌ አደለም መፍረድ ፈልጌ አደለም። ግን ሁላችንም እየጠፋንበት ጉዳይ ያለ ነው። ስለዚህ ከመጥፋት መዳን አለብን። ታላቅነት እኮ እውነትን መያዝ ነው እንጂ እኮ ዝም ብሎ አደለም። አሀ እና ስነደሷን በታትናችሁ በየብሔሩ በየክልሉ ስለተመሸጋችሁ ቤተ ክርስቲያን አታድግም። ይልቅስ ቤተ ክርስቲያን እየበተናት ያለ ጉዳይ የብሔር፣ የድንበር፣ የጽንፈኝነትና የዘራፍነት ጉዳይ አስወግዱና ቤተ ክርስቲያን አንድ አድርጓት፣ የክርስቶስን ፍቃድ ፈጽሙ። የትግራይ ሕዝብ የዘር ማጥፋት ወንጀል ተፈጸመበት ይህን ተደረገበት ትላላችሁ። እስኪ የትግራይ ሕዝብ እንደዚህ እንዲደረግበት መነሻ የሆነ ጉዳይ ምንድን ነው? ምንጩ ታውቁታላችሁ ወይ? ዛሬ ስጎዳ ብቻ ነው የምታይቱ። ጸብ የጫረ በጸቡ ጉዳይ ሊቆስል ግዴታው ነው። ጳጳሳት በህዝቡ መሀል አሉ ግን ህዝቡ ንስሐ ይገባ። ጥበቃችሁ ታዲያ ምንድን ነው ነው? ይህ ትክክል አይደለም፣ ቤተሰብ የሚጠቅመን ጉዳይ አይደለም። አብይ ክርስትና በቁጥጥር ስር አደርጋለሁ የሚለው እቅድህን ቶሎ ብታቆመው ይሻላል። ክርስትና ነፃ መውጣት ስላለበት ውጊያህ ከእግዚአብሔር ጋር ነው እና ለምታደርገው እያንዷንዷ ነገር ተጠያቅ እንደሆንክ እወቅ። ካሁን በኋላ እጅን ብትሰበስብ ይሻላል። ኃይለ ማርያም ሞኝ ሆኖ አይደለም። የተከበረ ታላቁ ሰው አቶ ኃይለ ማርያም ደሳለኝ ሞኝ ሆኖ አይደለም ጦርነትን ይቅርብኝ ብለው ነው፣ በሰላም እየኖሩ ያሉ። አንተ ግን ትጠየቅበታለህ። ክርስትና በቁጥጥር ስር ማድረግ አችልም። ስለምትገለው እያንዳንዱ ህፃን ስለምታሳድደው ክርስቲያን ልብ በል።